አሰላሙ አለይኩም ወራህመቱላህ ተዓላ ወበረካቱሁ ወንድሞቼ ባላችሁበት፣ የአላህ ራህመትና አዝነት ይውረድባችሁ። እና በዚህ በቅርቡ አዲስ አበባ ውስጥ በኮፍሌ ቀራኔ የሚባለው አካባቢ ማለት ነው የተከሰተው የሚያሳዝን ጉዳይ ትንሽ ብታዳምጡኝ በጣም ደስ ይለኛል። እና የሆነች ልጅ ታገባለች። ታገባና አንድ ልጅ ያው እንዳገባች አንድ ልጅ ትወልዳለች እና ያን ልጅ እንደዛው ያሳደገች እንዳለች ሁለተኛዋ ልጇን ታረግዝና እና ይሄን አንዱንም እኔ ማሳደግ አልችልም እና ይሄንን ማስወረድ አለብኝ ብላ ወደ ሆስፒታል ትሄዳለች። ወደ ሆስፒታል ስትሄድ አቅሙ የለኝም የማሳደጉ ብላ ማለት ነው። ወደ ሆስፒታል ስትሄድ ከዛ ሆስፒታል ገብታ እንዳስወረደችው ከዛ ባስወረደችው በአምስት ቀኗ በአምስተኛው ቀን በተኝታ፣ እንደተኛች መላይካ ይመጣና ይወርድባታል። በሷ ላይ ማለት ነው። ያ መላይካ ምን ይላታል? ሱብሃነሁ ወተዓላ አንቺ ይሄን ልጅ እኮ ያስወረድሽው ልጅ የእስላም መሪ ትልቁ የእስላም የዲን መሪ ነበረ እና ይሄን ልጅ በማስወረድሽ የአንቺ ቅጣትሽ ይሄ ነው እንክ የጀሀነምን ቁልፍ ብሎ መላይካው ማለት ነው የጀሃንምን ቁልፍን ኪ ብለው በግራ እጇ ይሰጣትና ይሄዳል። እንደዛ ከሄደ በኋላ እሷ ከእንቅልፏ ልክ እንደባነነች ና ብድግ ስትል ያ ቁልፍ እንደዛው ማለት ነው በህልሟ የሰጣት ቁልፍ እንደዛው በእጇ ተቀምጧል። ኢና ሊላሂ ወኢና ኢሌህ ራጅዑን። ከዛ ለሙጠዋዎች እንደዚህ እንደዚህ ነው ብላ ነገረቻቸው። ምን ማድረግ አለብኝ ስትል ያው ምንም ማድረግ የምትችው ነገር የለም በጾምና በሰላት በኢባዳ ቀኑ እስከሚደርስ ጠብቂ ተባለች። እና እንደዛ እንደተባለች ዝም ብላ እንደዛው እየኖረች ለተወሰነ ጊዜ እንደዛ ስንት ቀን ቆይታ ሞተች። ከሞተች በኋላ ከዛ ጀናዛዋን ምናምን ለማጠብ እንዲህ ለማገላበጥ ሲሞክሩ ጀናዛው አልገላበጥም አለ። በመንቀሳቀስ አልቻለም ማለት ነው። ከዛ ሙጠዋዎችን እንዴት ምን ማድረግ አለብን ሲሏቸው ከዛ ያ ቁልፍ እኮ የተሰጣትን ቁልፍ የጀሀነም እንደዛ፣ እሷ ያጫወተችን እንደዛ። ያን ቁልፍ አምጥተን እስኪ በጇ እናድርገው ብሎ ሲለው ያን ቁልፍ አምጥተው በእጇ አደረጉ። በጇ ላይ ቁጭ ሲያደርጉላት እንደፈለጋት መንቀሳቀስ ቻለች ማለት ነው። እነሱ ቻሉ፣ እሷን ማንቀሳቀስ ቻሉ። የጀሀነም የተሰጣትን ቁልፍ በጇ ሲያደርጉ ያለ ቁልፉ መሞት አልቻለችም። ቁልፉን ይዛ መሄድ ነው ማለት ነው ያላትንትን፣ እና እንደዛ ያን ቁልፍ ሲያደርጉላት ተንቀሳቀሰች። ከዛ አጥበዋት ምናምን እንደዛ ቀበሯት ማለት ነው። ኢና ሊላህ ወኢና ኢለይህ ራጅዑን። በሁሉም ሙስሊም ላይ ይሄን ነገር ሼር፣ ላይክ እና ኮመንት እና አላህ የስቱር በማለት አላህ ይጠብቀን በማለት እንትን እንድትሉ በክብር ጠይቃለሁ እና እህት ወንድሞች ይሄን ነገር ሰምታችሁ ትንሽ ያው ደንገጥ ብላችሁ ወደ አላህ እንድትመለሱ እና ይሄን መሳይ ነገርም እንዳው ሊከሰትባችሁ ወይስ ሊፈጠር ከቻለ አላህን ከፈራችሁ እንዳታደርጉ። ለምን ለዚች ለትንሽ ነገር ብላችሁ ትልቋን አክረዋን እንደዛ ታጣላችሁ ማለት ነው። በጣም የምወዳችሁ የማከብራችሁ የስላም እህቶቼ ማለት ነው። ይሄን ነገር አደራ አደራ ከልባችሁ ሰምታችሁ፣ ያው ሼር ማድርጋችሁ እንድትጠቀሙበት በክብር እጠይቃለሁ። እኔ አልፈኑር ዘይኑ ከሪያድ ሰላም አለይኩም ወረሐመቱላሂ ተዓላ ወበረካቱ